በተለያዩ የርቀት አይነቶች ተተኪ ስፖርተኞችን ለሀገር ለማፍራት እየሰራ ይገኛል፣ የለገጣፎ አትሌቲክስ ክለብ። የለገጣፎ አትሌቲክስ ክለብ በሸገር ከተማ ስር ከሚገኙ ክለቦችና ፕሮጀክቶች መካከል አንዱ ነው። በአጠቃላይ በውስጡ ከ150 በላይ አትሌቶች ያሉት ክለቡ በተለያዩ ውድድሮች ላይ ውጤት እያስመዘገበ ሲሆን፣ ለሰልጣኞች ምቹ ሁኔታዎች እይን እየፈጠረ ስልጠናዎችን እየሰጠ እንደሚገኝ ኃላፊዎችና ሰልጣኞች ይናገራሉ። በክለብ የታቀፉ አትሌቶች አሉ ለሱን ያው ደሞዝ እንከፍላለን፣ በተጨማሪ የተለያዩ ትጥቆችን እናቀርባለን፣ እንዲሁም ደግሞ ዶርሚተሪ አለ። በዛ ደረጃ እናደርጋለን። በፕሮጀክት ደረጃ ደግሞ ጥሩ ልምድ ያላቸውን አሰልጣኞች በመቅጠር ልምድ ብቻ አይደለም ጥሩ የስፖርቱ የአትሌቲክሱ ፍላጎት ያላቸውን አሰልጣኞች በመቅጠር የተለያየ ድጋፍ እናደርጋለን ማለት ነው። ስልጠና በጣም አሪፍ ነው። ጥሩ ጥሩ አሰልጣኞች አሉን። በዛ ላይ ደግሞ አሪፍ ሜዳ አለን። አልቲዙሪም ሁሉም ነገር አሪፍ ነው። ደስ የሚል አጀማመር ነበረን። አሰልጣኞቻችንም ብዙ ከኛ ጋር እየለፉ እያሰሩ ነው ያለውት። እስካሁን ያለው ሁኔታ በጣም ደስ የሚል ነገር ነው። ክለቡ በዚህ ዓመት በተለያዩ ውድድሮች ላይ በመሳተፍ ውጤት እያስመዘገበ መሆኑን አሰልጣኙ ይናገራል። በዘንድሮ ዓመት የጀመርነው ጅማሮ በጣም ደስ የሚል ነው። እንግዲህ ከጀመርን ክሮስ ካንትሪ ተሳትፈናል። በክሮስ ካንትሪ በክለብ ደረጃ ሶስተኛ ደረጃን ይዘን አጠናቀናል። በሚቀጥለው በደንብ ለመስራት ተዘጋጅተናል። ከዚህም በፊት ያለው ደግሞ እንደ ለገጣፎ ሻምፒዮን ነን ማለት ነው። ጥሩ ውጤት ነው ያለው። በለገጣፎ የልምምድ ቦታ ሀገርን በተለያዩ መድረኮች ይወከሉና ውጤት ያመጡ አትሌቶች ልምምድ ይሰራሉ። አዳጊ አትሌቶች እነሱን እያዩ ልምምድ መስራታቸው በቀጣይ የተሻለ ነገር እንዲያስቡ እንደሚያደርጋቸው አትሌቶችና አሰልጣኙ ያስረዳሉ። እያየን ነበር እነ ዮሚፍ ቀጀልቻ እዚህ ያሉ እነ ድርቤ እዚህ ያሉ ብዙ እዚህ የማይታዩ አትሌቶች የለም፣ እንደ ኢትዮጵያ ማለት ነው። ስለዚህ እነሱን እያዩ ነው የሚያርጉትና ለዛም ነው ለውጡ ያለው። ስለዚህ የእኛም አላማ እቅድም ልጆች ፊት ለፊት ትላልቅ አትሌቶችን እያዩ እንዲያድጉ ነው፣ እና እሱ ደግሞ በጣም ውጤት አምጥቷል። እዚህ ያሉትና እዚህ የሚሰሩ አትሌቶች በጣም ታዋቂና የዓለም ሪከርድ የሰበሩ ሁሉ አሉ። ስለዚህ እነሱን እያየን ስልጠና መውሰድ ማለት በጣም አሪፍ አጋጣሚ ነው፣ በጣም ደስ የሚል ነገር ነው። ያው እሱ ነገር ያው ወደፊት አላማ ያለው ሰው እነሱን እያየ ተስፋ ያደርጋል። እንደምታውቁት ደግሞ አንድ ውጤታማ የሆነ ሰው ስታገኘው ስታየው ተስፋ ይኖራል። ለወደፊት እኔ ምቀየራለው እንደነሱ ይሆናል የምሎ ተስፋ ይኖራል። ክፍለ ከተማው ለአትሌቲክሱ ትኩረት ሰጥቶ እየሰራ ነው የሚሉት ኃላፊው በበርካታ አትሌቶች የሚዘወተረውን የልምምድ ቦታ ምቹ ለማድረግ ስራዎች መጀመራቸውን ገልጸዋል። በጣም ትልቅ አትሌቶች የሚሰለጥኑበት ትሬኒንግ የሚያደርጉበት ቦታ ነው። ኢቨን ናሽናል ቲም ራሱ እዚህ ነው ትሬኒንግ የሚያደርገው። ትልቅ አትሌቶች እዚህ ነው ትሬኒንግ የሚያደርጉት። እንደ ሀገርም አለ የተባለ ቦታ ይሄ ነው። እንደምታዩት አንድ ነጥብ አምስትና ትራክም አለው። ስለዚህ የተወሰኑ መሰረታዊ የሆኑ ነገሮች ይቀሩታል። እሱን ደግሞ ለማስተካከል ያው ከአትሌቲክስ ፌዴሬሽን ጋር እየተነጋገር ነው፣ በጋራ ቦታውን ለማልማት በጋራ ቦታውን ለመጠበቅና የተለያዩ ፋሲሊቲዎችን እዚህ ጋር ለማመቻቸት ከእነሱ ጋር ዲል እያደረግን ነው። አቅም ኖሯቸው ወደ አትሌቲክስ መግባት የሚፈልጉ አዳጊዎች መስፈርቱን አሟልተው ሊመጡ ይገባል። አሰልጣኝ መርከቡ ከዘጠኝ አመት ጀምሮ እንቀበላለን ታዳጊ አትሌቶችን ማለት ነው። ስንቀበል ሙሉ ፎርማሊቲ ቤተሰብ አብሮ ይመጣል። የልደት ሰርተፊኬት ይይዛሉ። በአሁኑ ደግሞ ያው ናሽናል አይዲ ይዛሉ። በዛ እንመዘግማለን። ቅጽ ይሞላሉ። ትንሽ ከፍ ሲሉ 12 አመት በኋላ እየለየን አራት መቶ ላይ የሚሆኑ ስምንት መቶ ላይ የሚሆኑ አጭር ላይ ረዥም ላይ እያለ እናከፋፍላለን። የለገጣፎ አትሌቲክስ ክለብ የተሻለ ደረጃ ላይ እንዲደርስ አስፈላጊው ድጋፍ እየተደረገለት እንደሚገኝ የሸገር ከተማ አትሌቲክስ ክለብ ስራ አስኪያጅ ነግረውናል። የተሻለ ብቃት ያላቸውን አሰልጣኞች እንዲመድቡ በማድረግ ክትትል እና ድጋፍ በማድረግ ተተኪ አትሌቶችን ለማፍራት እየተደረገ ያለው አካሄድ የተሻለ ነው የሚያስብለው ለገጣፎ ክለብ በስሩ ታዳጊዎችን ይዟል፣ ፕሮጀክትን ይዟል፣ ክለቡ ራሱ እንችሏለ። ስለዚህ እንደዚህ አይነት የተመጋጋቢነት ስራ እየተሰራ ክለቡ የተሻለ ኮምፒቴንት እንዲሆን የተሻለ ውጤታማ እንዲሆን እንደዚሁም ደግሞ በሸገር በከተማ ደረጃ ደግሞ ያለው ላለው ክለብም ተመጋጋቢ እንዲሆን ትልቅ ስራ እየተሰራ ነው ማለት ነው።